አርዕስተ ዜና። ኢትዮጵያና ኬንያ ከ62 ዓመታት ወዲህ ለመጀመሪያ ጊዜ ታላቅ ወታደራዊ ትብብር ስምምነት ተፈራርመዋል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት እንደ አውሮፓውያን አቆጣጠር በ1963 ኬንያ ነጻነቷን ማግኘቷን ተከትሎ ከተፈራረሙት ቀጥሎ ለመከላከያ የተደረገ ታላቅ ወታደራዊ ስምምነት መሆኑን ተናግረዋል። ዝርዝር ይዘናል። የታደሰ የሙያ ፍቃድ ያለያዙና ያላወጡ የጤና ባለሙያዎች ከመስከረም 30 በኋላ አገልግሎት መስጠት እንደማይችሉ ጤና ሚኒስቴር አስታውቋል። ክልሎቹ እስከ መስከረም 30 ቀን 2018 ዓ ም ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድን እንዲያደርጉ ሚኒስቴር መስሪያ ቤቱ አስበዋል። ነግራችኋለን። አፍሪካ እንደ አውሮፓውያን አቆጣጠር በ2030 የዘላቂ ልማት ግቦችን ለማሳካት የሚያስችላትን የገንዘብ አቅርቦት ለማሟላት በየዓመቱ ተጨማሪ 194 ቢሊዮን ዶላር ማሰባሰብ እንዳለባት ጥናት አመላክተዋል። ሰሙታላችሁ። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ የተባበሩት መንግስታት ድርጅት የሩሲያ ዩክሬን ጦርነት እንዲያስቆምላቸውም ተማጽነዋል። ፕሬዝዳንቱ በኒውዮርክ እየተካሄደ ባለው የድርጅቱ 80ኛ ጉባኤ ላይ ተመድ ጦርነቱን በአስቸኳይ ያስቁመው ካልነ ግን በሚያስፈራ መልኩ ዘመናዊ የጦር መሳሪያ ምርት እሽቅድድም የተስፋፋ እንደሚሄድ አስጠንቅቀዋል። ተጨማሪውን ነግራችኋል። ዲ ሀገሬ ቲቪ ተመልካቾቻችን፣ ለሰዓቱ የያዝናችሁ ዜናዎች ተጀምረዋል። ከዜናዎቹ ጋር ሚኪያስ ሀይሌ ነኝ። ኢትዮጵያና ኬንያ ወታደራዊ ስምምነት ተፈራረሙ። ኢትዮጵያና ኬንያ ከ62 ዓመታት ወዲህ ለመጀመሪያ ጊዜ ታላቅ ወታደራዊ ትብብር ስምምነት ተፈራርመዋል። በሁለቱ ሀገራት መካከል የተፈረመ ወታደራዊ ስምምነት እንደ ኢሮፓውያን አቆጣጠር በ1963 ኬንያ ነጻነቷን ማግኘቷን ተከትሎ ከተፈራረሙት ቀጥሎ የሁለቱ ሀገራት የመከላከያ የተደረገ ታላቅ ወታደራዊ ስምምነት መሆኑን ተናግረዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እና የኬንያ መከላከያ ኢታማዦር ሹም ጄኔራል ቻርልስ ሙሪዮ ካሃሪሪ በመከላከያ ጠቅላይ መምሪያ የሁለትዮሹ ውይይት ካደረጉ በኋላ በጋራ መስራት የሚቻልባቸውን መስኮች ዙሪያ ወታደራዊ ትብብር ስምምነት ተፈራርመዋል። ፊልድ ማርሻል ብርሃኑ ጁላ ከኬንያ አቻቸው ጋር በወታደራዊ መረጃ ልውውጥ፣ በጋራ ወታደራዊ ልምምድ፣ በወታደራዊ ኢንዱስትሪ ስልጠና፣ ሽብርተኝነትን በመዋጋት በድንበር ደህንነትና በኃይሎች ተያያዥ ባላቸው ወታደራዊ ጉዳዮች ዙሪያ ከተወያዩ በኋላ ስምምነት መፈራረማቸውም ተናግረዋል። የኬንያ መከላከያ ጠቅላይ ኤታማዦር ሹም ጀኔራል ቻርልስ ሞሪዮ ካሃሪሪ በበኩላቸው ኢትዮጵያና ኬንያ ያደረጉት ወታደራዊ ስምምነት ከሁለቱ ሀገራት ባለፈ ለቀጠናው ሰላም መረጋጋት የጎላ ፋይዳ እንዳለውም ገልጸዋል። አንቶኒዮ ጉቴሬዝ ለኢትዮጵያ እንኳን ደስ አላችሁ መልእክትን አስተላለፉ። አንቶኒዮ ጉቴሬዝ ለኢትዮጵያውያን የእንኳን ደስ አላችሁ መልእክትን አስተላለፉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁ ለኢትዮጵያውያን እንኳን ደስ አላችሁ መልእክትን አስተላልፈዋል። ፕሬዝዳንት ታዬ አጽቀሥላሴ የተመራ ልዑክ በተባበሩት መንግስታት ድርጅት 80ኛ ዓመት ስብሰባ ላይ ተገኝተዋል። ልዑካን ቡድኑ በውይይቱ ጎን ለጎን ከተለያዩ ዓለም አቀፍ ተቋማትና የሀገራት መሪዎች ጋር ውይይት እያደረገ ይገኛል። ከዋና ጸሐፊው አንቶኒዮ ጉቴሬዝም ጋር በተደረገ ውይይት ሁለቱ ወገኖች በቀጠናው ብሎም በዓለም አቀፍ የጋራ ጉዳዮች ዙሪያ መክረዋል። በዚህ ውይይት ወቅትም አንቶኒዮ ጉቴሬዝ ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁ ኢትዮጵያውያን እንኳን ደስ አላችሁም ብለዋል። በተጨማሪም በቅርቡ ኢትዮጵያ የአየር ንብረት ጉባኤን በስኬት ማስተናገዱን አስታውሰው ለዚህም የእንኳን ደስ አላችሁ መልእክትን አስተላልፈዋል። የታደሰ የሙያ ፍቃድ ያለያዙ የጤና ባለሙያዎች ከስራ ሊታገዱ ነው። የታደሰ የሙያ ፍቃድ ያለያዙና ያላወጡ የጤና ባለሙያዎች ከመስከረም 30 በኋላ አገልግሎት መስጠት እንደማይችሉ ጤና ሚኒስቴር አስታውቋል። ክልሎች እስከ መስከረም 30 ቀን 2018 ዓ.ም ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድን እንዲያ እንዲያደርጉ ሚኒስትሩ አሳስበዋል። በ2017 በጀት ዓመት በተካሄደ አሰሳ ጥናት የሙያ ፍቃድ ሳይኖራቸው እንዲሁም የአገልግሎት ጊዜ ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያዎች መኖራቸው መረጋገጡ ሚኒስቴሩ አስታውቋል። በዚህ መሰረት ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፍቃድ መያዝ እንደሚያስፈልጋቸው ታውቆ በክልሎች ስር የሚገኙ የጤና ተቋማት ላይ የሚሰሩ ጤና ባለሙያዎች እስከ መስከረም 30 ቀን 2018 ዓ ም ብቻ የሙያ ፍቃድ እንዲያወጡ ሲል ሚኒስትር መስሪያ ቤቱ አሳስበዋል። ከመስከረም 30 ቀን 2018 ዓ ም በኋላ ግን የሙያ ፍቃድ የሌላቸው ባለሙያዎች በሙያቸው መስራት እንደማይችሉ ማሳውቀዋል። የሙያ ፍቃድ ለማውጣትና ለማሳደስ የተሰጠው ጊዜ እስከሚያልቅ ክልሎች አስፈላጊ ንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲያደርጉም

በምፈልገው ልክ አውሮፕላን እየቀረበልኝ አይደለም ሲል ኢትዮጵያ አየር መንገድ አስታወቀም። አውሮፕላን አምራቾች በምፈልገው ልክ አውሮፕላን እየቀረቡልኝ አይደለም ሲል የኢትዮጵያ አየር መንገድ አስታውቋል። በዚህም አውሮፕላን ተከራይቶ እየሰራ መሆኑንም ገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከፕሬስ ድርጅት ጋር ባደረጉት ቆይታ አውሮፕላን አምራቾች በሚፈለገው ልክ ለኢትዮጵያ አየር መንገድ አውሮፕላን እያቀረቡ አለመሆናቸውንም ጠቁመዋል። በዚህ ምክንያት አየር መንገዱ ከገበያ ላይ ኪራይ እያፈለገ እስከ መስራት መድረሱንም አስታውቋል። አውሮፕላን የአቅርቦት እጥረት ባሻገር የአውሮፕላን አውሮፕላን ቃ መለዋወጫ እጥረት መኖሩንም አመላክቷል። አየር መንገዱ አሁን ላይ ከ149 በላይ አውሮፕላኖችና 135 በላይ ዓለም አቀፍ መዳረሻዎችም አሉት። አፍሪካ በየዓመቱ 194 ቢሊዮን ዶላር ተጨማሪ ገንዘብ እንደምትፈልግ ተገለጸ። አፍሪካ እንደ አውሮፓውያን አቆጣጠር በ2030 የዘላቂ ልማት ግቦችን ለማሳካት የሚያስችላትን የገንዘብ አቅርቦት ለማሟላት በየዓመቱ ተጨማሪ 194 ቢሊዮን ዶላር ማሰባሰብ እንዳለባት ጥናት አመላከተ። የአፍሪካ የግብር አስተዳደር ፎረሙ ይፋ ባደረገው መረጃ መሰረት የውጭ እርዳታ እየቀነሰና የዕዳ ጫና እየጨመረ በመምጣቱ አህጉሪቱ ለልማት የራሳውን ፋይናንስ ምንጭ መፍጠር ተግዳሮት ሆኖባታልም ብለዋል። አፍሪካ ከ650 ቢሊዮን ዶላር በላይ የውጭ ዕዳ ያለባት ሲሆን ይህም ከውጭ እርዳታ ቅነሳ ጋር ተዳምሮ የገንዘብ ችግር የበለጠ አወሳስቦታል። በኦኤሲዲ የፖሊስ ሰነድ ላይ እንደተገለጸው እንደ አውሮፓውያን አቆጣጠር በ250 ለአፍሪካ የሚሰጠው የልማት እርዳታ እስከ 17 ሊቀንስ እንደሚችል ይጠበቃል። የአታፋ ዋና ጸሐፊ ሜሪ ባያን እንደገለጹት አፍሪካ ሀገራት በተለይም ለጤና ዘርፎች በአፍሪካ ዓለም አቀፍ ልማት ኤጀንሲ ላይ ከፍተኛ ጥገኝነት እነበራቸውም ብለዋል። ነገር ግን የአሜሪካ መንግስት እርዳታ ቅነሳ ማድረጉ ሀገራቱ አማራጭ የገንዘብ ምንጮች እንዲፈልጉ አስገድዷቸዋል። ይህም የገንዘብ ክፍተት ለመሙላት አታፋራዳ የተባለ ፕሮግራም አስጀምሯል። ይህም ፕሮግራም የአፍሪካ ሀገራት የግብር ገቢያቸው እንዲያሳድጉና በውጭ እርዳታ ላይ ያላቸውን ጥገኝነት እንዲቀንሱ እንደሚረዳቸውም ጠቁመዋል። በእስራኤል ቦምብ ጥቃት 85 ሰዎች ሕይወት አለፈ። በእስራኤል ቦምብ ጥቃት በጋዛ የሚኖሩ 85 ሰዎች ሕይወት ማለፉም ሰምተዋል። ይህን ተከትሎ የተባበሩት መንግስታት ድርጅት የእስራኤል ወታደሮች በጋዛ ከተማ በአስር ሺዎች የሚቆጠሩ ሰዎች እንዲሰደዱ እያደረገ ነው ብለዋል። ተፈናቃዮች በማዕከላዊ ጋዛ በተጠለሉበት መኖሪያ ቤት ላይ የእስራኤል አየር ጥቃት ቢያንስ 11 ሰዎች መግደሉ የግዛቱ ሲቪል መከላከያ ቃል አቀባይ ለአጃንስ ፍራንስ ፕሬስ ተናግረዋል። ጥቃቱ አልዛዋይዳ ሰሜናዊ ክፍል በማዕከላዊ ጋዛ ሰርጥ የተፈናቀሉ ሰዎች ያስጠለለ ካምፕ ውስጥ የተከሰተ መሆኑን ተናግረዋል። ከተገደሉት መካከል በርካታ ሕጻናት እንደሚገኙበት የገለጸው የድንገተኛ አደጋ አገልግሎት አስክሬናቸው በአቅራቢያው ወደሚገኝ ሆስፒታል ተወስዷልም ብለዋል። ዘለንስኪ ተመድ ጦርነቱን እንዲያስቆም ተማጸኑ። የዩክሬን ፕሬዝዳንት ቭሎዲሚር ዘለንስኪ የተባበሩት መንግስታት ድርጅት የሩሲያ ዩክሬን ጦርነት እንዲያስቆምላች ተማጸኑ። ፕሬዝዳንቱ በኒውዮርክ እየተካሄደ ባለው የድርጅቱ 80ኛ ጉባኤ ላይ ተመድ ጦርነቱን በአስቸኳይ ያስቆመው ካልነ ግን በሚያስፈራ መልኩ ዘመናዊ ጦር መሳሪያ ምርት እሽቅድድም እየተስፋፋ እንደመሄድም አስጠንቅቀዋል። የሰው ሰራሽ አስተውለቱን የሚጠቀሙ የጦር መሳሪያዎች እና ዘመናዊ ድሮኖች በስፋት በጦርነት ጥቅም ላይ እየዋሉ መሆኑን ያነሱ ፕሬዚደንቱ በሀገራት መካከል ዘመናዊ አደገኛና በራሳቸው የሚንቀሳቀሱ የጦር መሳሪያዎች ለማምረትና ለመታጠቅ ያለው ፉክክር ባስደንጋጭ ሁኔታ ጨምረዋለን ብለዋል። አያላን ባሉ ሀገራት ባሻገር የትኛውም አነስተኛ ቡድን እነዚህን የጦር መሳሪያዎች መያዝ ችሏል ያሉት ዘለንስኪ በቀጣይ ተባብሶ የሚቀጥለውን ዘመናዊ ቴክኖሎጂ አጠቃቀምና የጦር መሳሪያዎች ምርት መስፋፋት ለመገደብ ዓለም አቀፍ ማህበረሰቡ ጫና እንዲያደርግም አስበዋል። ከሶስት ዓመታት ተኩል በላይ የዘለቀው ጦርነት ለዘመናዊ ጦር መሳሪያዎች ፍክክር ፍጥነት እያንደረደረ በመሆኑ ጦርነቱን በማስቆም በአፋጣኝ አስገዳጅ ጦር መሳሪያ ቁጥጥር ህግ እንዲዘጋጅ የተባበሩት መንግስታት ድርጅት አባል ሀገራት መጠየቃቸውን የዘገበው ሮይተርስ ነው። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝንላችሁ ዜናዎች ጠናቀዋል። ቸር ቆዩ።